ከዘጠኝ ወራት በፊት በራሱ በሰይፉ ሾው የቀረቡት ጥንዶች በዚህኛው ዙር ላይ አንዳቸው ብቻ ቀርበዋል። ከዘጠኝ ወራት በፊት በአደባባይ ሽምግልና የታረቁት እነዚህ ጥንዶች በዚሁ በሰይፉ ሾው ላይ የመጨረሻውን የፍቺ ዜና አሰምተውናል። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ዛሬ ለየት ባለ ጉዳይ መተናል። ይኸውም ከዘጠኝ ወራት በፊት በፓስተር ቸሬና በሰይፉ አሸማጋይነት አብረው እንደነበሩ ሲነግሩን የነበሩት አርቲስት ሳምሶን ታደሰ ቤቢ እና ድምፃዊት ዳግማዊት ፀሐዬ ትዳር በፍች መጠናቀቁን አርቲስት ሳምሶን በይፋ አሳውቆናል። በዚህኛው ሾው ላይ ሰይፉ ከዘጠኝ ወር በፊት በዚህ መድረክ ላይ ፓስተር ቸሬ እንደሚያስተርቃቸው የገባውን ቃል በመጥቀስ ምን አዲስ ነገር እንዳለ ሳምሶን ታደሰን ጠይቆታል። ሳምሶንም በጣም ረጋ ባልና ሳቅ በተቀላቀለበት ድምፅ ሕክምናው ትንሽ እንደዘገየና እሱም በወቅቱ ነገሩ የሚሆን አለመሆኑ ይሰማው እንደነበር ብዙ የተበላሹ ነገሮች እንደነበሩ ይህም እንደማይስተካከል አውቀው ነበር ሲል መልሶለታል። እናም አልተሳካም፣ በፍች ነው የተጠናቀቀው በማለት ሲያስረዳ አጽንኦት የሰጠው ነገር ሚዲያ ላይ የሚድር ሕዝብ እንዳልሆነ ሁሉ የሚያለያይህም ህዝብ አይደለም ሲል ያኔ በሚዲያ በመቅረቡና ሁኔታው ግላዊ ወይም ፕራይቬት መሆን እንደነበረበት በቁጭት ተናግሯል። በዚህ ንግግሩ ላይ ስለ እናትም ሆነ ስለ አባት በልጆች ፊት የሚነገር ነገር ህፃናት ልጆች ላይ ከባድ ተጽዕኖ እንደሚያሳድር አጽንኦት ተሰጥቶ ተናግሯል። በዚህ ንግግሩ ላይም ጥሩ አባት ብቻም ሳልሆን ሩባልም ጭምር እንደሆንኩ ይታወቅልኝ ሲል ተናግሯል። በዚህም ሰይፉ ነበርኩ የሚለውን ቃል ያለፈ እንደሆነ በማብራራት ባለፈው ሳምንት ከአስራ አራት ዓመት በኋላ ስለተጋቡት አርቲስት ገነት ንጋቱ እና ባለቤቷ ሙሉጌታ ጀዋሪ የዛሬ አራት ዓመት ስላደረገላቸው ቃለ መጠይቅ በማስታወስ በወቅቱ ገነት መቼም ድጋሚ እንደማይጋቡና እንደማይሆን ወይም እንደማይታረቁ ብትደመደምም አሁን ላይ ግን ያ ሐሳባቸው ስለተቀየረና ድጋሚ ስለተጋቡ ያን ተስፋ ሐሳብ ምን ይመስልሃል? ሲል ሳምሶንን ጠይቆት ነበር። ሳምሶንም ትንሽ አሰብ በማድረግ ምንም ተስፋ እንደሌለውና ሐሳባቸው እንደማይቀየር ለሰይፉ አረጋግጦለታል። ታዲያ በዚህ ቃለ መጠይቅ ላይ አርቲስት ሳምሶን ታደሰ ቤቢ አጽንዖት ሰጥቶ ከተናገራቸውና ብዙዎች መማር እንዳለባቸው ብለን ኮስርናቸው ነገሮች ውስጥ አንደኛ አርቲስት ሳምሶን ታደሰ እንደ ወንድ መቻልና መታገስ የሌለበትን ነገር እንደታገሰና ብዙ ነገሮችን እንዳሳለፈ ነግሮናል። ለዚህም ለስምንት ዓመታት ያህል ለትዳሩ ሲል ከእህቱ እንደተራራቀና በዚያ ምክንያት እህቱ ከሀገር እስከ መሰለል ጭምር እንደደረሰች ነግሮናል። ሁለተኛው ነገር ባልና ሚስት በትዳራቸው ውስጥ ለሚገጥሟቸው ችግሮች ራሳቸው መፍታትና ማንንም ሶስተኛ ሰው ጣልቃ ማስገባት እንደሌለባቸው አስረድቶናል። ሁለተኛው ነገር በትዳር ውስጥ ትልቁ ትኩረት የምንሰጣቸው ጉዳዮች በዋናነት ልጆቻችን እንደሆኑና ማንኛውም እኛ የምናደርጋቸው ነገሮች የልጆችን ስነልቦና ያማከለ ጭምር መሆን እንዳለበት በተደጋጋሚ ሲጠቅስ አይተናል። በዚህም ንግግሩ አባት ስለ እናት መጥፎ ነገር፣ እናት ደግሞ ስለ አባት መጥፎ ነገር መናገር የለባቸውም ሲል አጽንኦት ሰጥቶ ተናግረዋል። አራተኛው ነገር ማህበራዊ ሚዲያ በትዳርም ሆነ በእለት ተዕለት ሕይወታችን ላይ ምን ያህል ተጽዕኖ እንደሚያሳድርና የግል የሆነውን ሕይወታችን በማህበራዊ ሚዲያ መልቀቅ ተገቢ እንዳልሆነ ተናግሯል። በአጠቃላይ የአርቲስቶቹ የትዳር ሁኔታ በማህበራዊ ሚዲያ ለረጅም ዓመታት ሲናፈስ የቆየና በርካታ ነገሮች ሲነገቡ የቆየ ቢሆንም እነሱን በግልጽና በይፋ ለመናገር የመጣ ይመስላል። ሳምሶን ታደሰ ምንም እንኳን ዋናው የተጋበዘበት ዓላማ ከባድ ማፊያ የተሰኘውን ፊልሙን ለማስተዋወቅ ቢሆንም በአንድ ድንጋይ ሁለት ወፍ እንዲሉ በዚያውም የትዳራቸውን መጠናቀቅ ይፋ አድርጓል። ማህበራዊ ሚዲያ ከመጣና ከተስፋፋ ወዲህ ብዙ ነገሮችን ቀይሯል ማለት ይቻላል። በተለይ ደግሞ ግላዊነት ወይም ፕራይቬሲ የሚባለው ነገር እጅግ በጣም አሳሳቢ እየሆነ መጥቷል። እንደሚታወቀው ዝነኝነት ባለ ሁለት ስለት ሰይፍ ነው። በአንድ በኩል በእውቅና ምክንያት የሚመጣ ክብር ሲኖረው፣ በሌላ በኩል ደግሞ ይህንን ተከትሎ ነጻነት ማጣትና እያንዳንዷ ነገር ላይ ጥንቃቄና ኃላፊነት መውሰድን ጭምር ያመጣል። ስለሆነም በትዳርም ሆነ በሌላ የህይወት ዘርፍ ላይ ማህበራዊ ሚዲያ ከፍተኛ ተጽዕኖ እንደሚያሳድር ልብ ሊባል ይገባል እንላለን። የአርቲስት ሳምሶን ታደሰ እና አርቲስት ዳግማዊት ፀሐይ ትዳር በፍቺ በይፋ ቢደመደምም በየቤቱ መሰል የትዳር መፍረስ አዝማሚያዎች ይኖራሉና ከዚህ ብዙ ትምህርት መውሰድ ይገባናል። በመሆኑም ጥንቃቄ ልናደርግባቸው የሚገቡ የተወሰኑ ነገሮችን እንመልከት። አንደኛውና በጣም ጥንቃቄ ሊደረግበት የሚገባው ነገር የማህበራዊ ሚዲያ አጠቃቀማችንን ማስተካከል ነው። ይህም ማለት በማህበራዊ ሚዲያ ምን መልቀቅ እንዳለብንና እንደሌለብን ማወቅ፣ በተለይም ደግሞ ግላዊ የሆኑ ጉዳዮችን ፎቶዎችንና አንዳንድ ሚስጥሮችን መለጠፍ ወይም ደግሞ መልቀቅ በጣም ከባድ ችግሮችን ሊያስከትል ይችላል። ምክንያቱም ሁሉም ሰው ወዳጃችን አይደለምና ጥንቃቄ ማድረግ እጅግ ተገቢ ነው እንላለን በተለይም ደግሞ የት እንደምትውሉ፣ የት እንደምትሄዱ፣ ምን እንደምትበሉ፣ ምን እየሰራችሁ እንደሆነና ሰዎች እናንተን ብቻ ሊለዩችሁ የሚችሉ ማንኛውንም ነገሮችን በመጥቀስ በማህበራዊ ሚዲያ ላይ የምትለጥፉ ሰዎች ጥንቃቄ ብታደርጉ መልካም ነው እንላለን። ይህም ሲባል ስለ ደስተኛ ትዳራችሁ፣ ስለ ግጭቶቻችሁ፣ ስለ ጊዜያዊ ሐዘናችሁ፣ ስለ ደስታችሁና በአጠቃላይ የግል ምስጢራችሁ ወይም ጥቂት ሰዎች ብቻ የሚያውቁትን ነገር ሁሉ ለሁሉም ሰው በአደባባይ በማህበራዊ ሚዲያ መለጠፍ ከጥቅሙ ይልቅ ጉዳቱ ያመዝናልና ነው። ሁለተኛ በትዳር ዓለም ስትኖሩ በርካታ ውጣውረዶች፣ ችግሮች፣ ግጭቶች፣ ጸቦች፣ ኩርፊያዎች፣ ውድቀቶች ሊኖሩ እንደሚችሉ ማመንና መገንዘብ ይኖርባቸዋል ምክንያቱም ሁለት ሰዎች ከተለያየ ቤተሰብ ከተለያየ አስተዳደግ የመጡና በመስማማትና በመግባባት አንድ አይነት ባይሆንም ተመሳሳይ የሆነ አመለካከት የሚይዙበት ተመሳሳይ እንኳን ባይሆን ተቀራራቢ የሆነ እይታ ያላቸው ሰዎች አብረው የሚኖሩበት ነው ትዳር። በዚህ ተቋም ውስጥ ታዲያ ትውልድ ይገነባል። ልጆች ይወለዳሉ። እነዚህ ልጆች ደግሞ በእናንተ ምክንያት የመጡ መሆናቸውን መዘንጋት የለባችሁም። እናንተ መግባባት ካልቻላችሁ ልጆቻችሁ ግራ የተጋቡ ይሆናሉ። ግራ የተጋቡ ልጆች ደግሞ አድገውም የእናንተን ሕይወት የመድገም ዕድላቸው የሰፋ ነውና ትዳራችሁን በመግባባት በመቻቻልና በመረዳዳት ለልጆቻችሁ መልካም አራያ ልትሆኑ ይገባችኋል። ሶስተኛ በተቻለ መጠን አለመግባባቶቻችሁን ሁለታችሁ ብቻ ለመፍታት ሞክሩ። ሁለታችሁ ተነጋግራችሁ መግባባት ካቃታችሁ እና ችግሮቻችሁን መፍታት ካልቻላችሁ የግል የሆነውን ሚስጢራችሁን ለማወቅ የተዘጋጀ ቢያንስ አንድ የውጭ ሰው አለ ማለት ነው። ይህ ሶስተኛ ሰው ደግሞ ሁለታችሁም የምታምሩት ሰው መሆን ይኖርበታል። ሆኖም ግን ይህንንም አደባባይ ማውጣት የለባችሁም። ይህ ካልተቻለ ግን አትወቃቀቱ፣ በአደባባይ አትዘላለፉ። በተለይ ደግሞ ልጆች ካሉ ችግሮቻችሁን ለባለሙያዎች፣ ለሚቀርቧችሁ የሃይማኖት አባቶች ወይም እጅግ ለምታምኗቸው ብቻ አካፍሉ። አደባባይ የወጣ ነገር ተመልሶ ለመክሰም ብዙ ጊዜ ይፈጅበታል። ስለሆነም ቀድማችሁ ተጠንቀቁ። በአጠቃላይ ትዳር በሁለታችሁ ይሁንታ እና ስምምነት የሚገነባ ቢሆንም በስራችሁ በርካታ ሰዎችን ወይም ደግሞ ቤተሰቦችን መመስረት ያስችላልና ትልቅ ተቋም ነው። ይህንን ልታከብሩና የልጆቻችሁ ምሳሌ ልትሆኑ ይገባል እንላለን። አስተያየቶቻችሁን ጻፉልን። ስለተመለከታችሁ እናመሰግናለን። ሰላም።